አርሰናልና ሚካኤል አርቴታ አስደናቂ ብቃታቸውን ማሳየታቸውን ቀጥለዋል። በአውሮፓ ሻምፒዮንስ ሊግ ላለፉት አጠቃላይ ማለት ነው ከ2005/6 በኋላ ለመጀመሪያ ጊዜ ባየር ሚኒክ በአርሰናል ሽንፈት ያስተናገደበት ምሽት ሆኗል። እጅግ በጣም የሚያስደንቅ የእግር ኳስ ምሽት ከተመለከትንባቸው ውስጥ አንዱ ነበር። ምክንያቱም ሚካኤል አርቴታ ባለፉት 18 ጨዋታዎች ሽንፈትን ያላስተናገደውን ባየር ሚኒክን በሜዳው ኤምሬትስ አስተናግዶ በጨዋታው ላይ ፍጹም የበላይነት ወስዶ ጨዋታውን አሸንፏል እና ክሬዲት ይገባዋል። ለዚህ ቡድን እንዲህ አይነት ብቃት እንዲያሳይ ትልቁን አስተዋጽኦ ያበረከተው አሰልጣኝ ሚኬል አርቴታ ነው። የአርሰናል ደጋፊዎች በዚህኛው የአርሰናል ወጥ ብቃት መጓዝ እጅግ በጣም ደስ ልትሰኙ የምትችሉበት ትክክለኛው ታይም አሁን አሁን ነው በጨዋታው ላይ ማኑኤል ኑየር አስር ስተቶችን ሰጥቷል። ይህ እንዲሆን በአውሮፓ ሻምሽ ሊግ ትክክለኛው ቡድን የነበረው አርሰናልና አርሰናል ብቻ ነው። የትኛውም ቡድን እንዲህ አይነት ስተት ሲሰራ በአውሮፓ ሻምፒየንስ ሊግ ተመልክተን አናውቅም እና ፍጹም አስደናቂ የነበረ ቡድን ነው ከጨዋታው መጀመር በፊት ብዙ የሚጠበቁ ነገሮች የነበሩበት አሰልጣኝ ሚኬል አርቴታ በቀያሪዎቹ ሰርፕራይዝ ያደረገን በቅያሪዎቹም ደግሞ ውጤት ያመጣ። እርግጥ ነው የሌዊስ ስኬሊ በጨዋታው ላይ ዛሬ ጥሩ ጊዜን አሳልፈዋል ማለት አይቻልም። በጣም ደካማ ከነበሩ የአርሰናል ተጫዋቾች ውስጥ አንዱ ነው። ነገር ግን እርሱን በሪካርዶ ካላፊ ወይ ከቀየሩ በኋላ ወዲያው ነበር የአርሰናል ቅያሪዎች ስራ መስራት የጀመሩት አርሰናል ሶስቱ ወደ ሜዳ የቀየራቸው ተጫዋቾች በጎል ላይ በቀጥታ ተሳትፎ ነበራቸው። ሁለቱ ጎል አስቆጥሯል፣ አንደኛው አሲስት አድርጓል። ኖኒ ማዱኬ እና እንዲሁ ደግሞ ጋብርኤል ማርቲኔሊ ጎሎችን ሲያስቆጥሩ ቀደም ሲል ያነሳ ነው ሪካርዶ ካላፊዮሪ ጎል ያስቆጠረው የአርሰናል ቁልፉ ተጫዋች ነበር ዛሬ ሆኖ የተመለከተ ነው። ሌላኛው የኤዜ ከሳለፍነው ሳምንት በኋላ ተመሳሳይ በጣም ማራኪ የሚባል ኳስ ለቡድን አጋሩ ሲሰጥ ያስተዋልንበት ምሽት ነበር። ዛሬም በተመለከትነው የጨዋታ ሂደት ላይ እኔ እንዲህ አይነት የተሟላ ቡድን አርሰናል ቤት ውስጥ እንድንመለከት ማንን ነው ማንሳት ያለብን? የሆኑ ግለሰቦችን ብቻ እያነሳን ማድነቅ አለብን አሊያስ እንደ ቡድን ነው ቡድኑ መደነቅ ያለበት የሚለውን ጉዳይ በደንብ ልናጤነው የሚገባ ይመስልኛል። በመቶ ፐርሰንት የማሸነፍ ግስጋሴውን ይዞ እየቀጠለ የሚገኝ ብቸኛው የአውሮፓ በአምስቱ ታላላቅ ሊጎች ውስጥ ካሉ ክለቦች አንደኛው አርሰናል፣ መቶ ፐርሰንት የማሸነፍ ግስጋሴ። በአውሮፓ ሻምስ ሊግ ብዙ ጎል ያስቆጠረው ቡድን አርሰናል ነው። 13 ንጹህ ጎሎች አሉት። በአውሮፓ ሻምስ ሊግ አምስት ጨዋታ ያሸንፈው ብቸኛው ቡድን ነው አርሰናል። በአውሮፓ ሻምስ ሊግ 15 ነጥቦችን የያዘው ብቸኛው ቡድን ነው አርሰናል። ስለዚህ የሚካኤል አርቴታ ቡድን አሁንም አስደናቂ መሆኑን ቀጥሎ እየተመለከትነው እንገኛለን። ጋብርኤል ማርቲኔሊ በአርሰናል መለያ በሁሉም ውድድሮች ሀምሳኛ ጎልን ያስቆጠረበት ምሽት ነበር። ለሚካኤል አርቴታ የዛሬው ጨዋታ ከማሸነፍ በላይ ብዙ ትርጉሞች አሉት። ለምሳሌ ከጉዳት በኋላ የተመለሱ ቁልፍ ቁልፍ ተጫዋቾች ነበሩት። ማርቲን ኦዴጋርድ፣ ኖኒ ማዶኬ ከጉዳት የተመለሱለት ተጫዋች ነበር እና በጨዋታው ላይ ተሰልፈው ጎሎችን አስቆጥሯል። ምን አይነት አስደናቂ ቡድን ነው የተመለከት ነው። ጁሪየን ቲምበር ዛሬ ያስቆጠራት ጎል እንዴት አይነት ማራኪ የምትባል ጎል ነበረች። በዚህ ቡድን ውስጥ እና ቡድኑ የሆኑ ተጫዋቾችን ሲፈልግ እያንዳንዱ ተጫዋች በቡድን ውስጥ ቁልፍ የሚባለን ሚና መወጣት የሚችል ተጫዋቾች ስብስብ የያዘ ቡድን ነው። የምር አንድ ተጫዋች ብቻ አይደለም። ይሄኛውን አርሰናል እየጥያነሳን ጥሩ መሆኑን አርሰናል በአውሮፓ ሻምፒዮንስ ሊግ አትሌቲኮ ቢልባውን፣ ኦሎምፒያኮስን፣ አትሌቲኮ ዲማድሪድን፣ ስላቪያ ፕራን ቀጥሎ ባየር ሚዩኒክን ገጥሞ እነዚህን ሁሉ ቡድኖች ሲያሸነፍ ተመለከተን፣ እና በጨዋታው ላይ ዴክላንድ ራይስ የጨዋታው ማኖፍ ዘማች ተብሎ ወጥቷል። 12 ሙከራዎችን አከናውኗል። አርሰናል በዚህ ጨዋታ ላይ ከ12ቱ ስምንቱ ኢላማቸውን የጠበቁ ናቸው። ይሄ ከባየር ሚዩኒክ በስድስት እጥፍ የላቀ ነው። አርሰናል በተጋጣሚ ሳጥን ውስጥ 24 ኳሶችን ነክቷል። ከተጋጣሚው ቡድን በ9 ኳሶች ይልቃል። አርሰናል 275 የተሳኩ ኳሶችን ተቀባብሏል። 39 በመቶ ብቻ የኳስ ቁጥጥር ነበረው። አርሰናል 6 የማዕዘን ምቶችን መቷል። 16 ደግሞ ጥፋቶችን ሰርቷል አርሰናል ምክንያቱም ቡድኑ በተቃራኒ በኩል ለተጋጣሚ ኳስን ለቆ ይጫወት ስለነበረ ማለት ነው። እና የሚኬል አርቴታ ቡድን አሁን የአውሮፓ ቻምፒዮንስ ሊግን ዋንጫ የማሸነፍ ስኬቱ 78.8 በመቶ ነው ምናልባት ይህኛው ቁጥር ከጊዜ ወደ ጊዜ ተሻሽሎ ልንመለከተው እንችላለን። ምናልባት አዳዲስ ቁጥሮችም ጭምር ሊኖሩት የሚችሉበት አማራጭ ይኖራል። ግን ይሄ ቡድን በዛሬው ምሽት ባየርን ላይ ያሳለፈው ቆይታ በጣም ያስደንቅ ነበረ። ባየርን በጣም ረጅም ጊዜ ሆኖታል እንዲህ አይነት ሽንፈቶችን ካስተናገደ። ቀደም ሲል እንዳለው በዚህ ውድድር ዓመት አንድ አቻ ውጤት እንጂ ቡድኑ ሽንፈትን አላስተናገደም፣ እስካሁን ባሉት ቆይታዎች ምናልባት ለባየርን 424 ጨዋታዎችን አከናውነው ነው በሁሉም ውድድሮች ከ2017-18 በኋላ በአውሮፓ ሻምፒዮንስ ሊግ በፓሪሰን ዠርማ ሸንፈተን ካስተናገደ በኋላ ለመጀመሪያ ጊዜ በአርሰናል ሸንፈተን ያስተናገደው እና በዛሬው ጨዋታ ላይ ምናልባት በደጋፊዎች በኩል ትችቶችን ሲያስተናግድ የነበረው ሃሪኬን ዛሬ በጨዋታ ላይ ጥሩ ጊዜን ማሳለፍ አልቻለም። በደንብ በአርሰናል ፍፁም የበላይነት ዶሚኔት ተደርጎ ነበር ቡድኑን የተመለከት ነው ዴክላን ሬስ የጨዋታው የጨዋታ ኮከብ ተብሏል። የምር የሚገባው ነበረ። ጆሹዋ ኪሚ ምናልባት ምናልባት የትኛውም የእግር ኳስ ተመልካች በራሱ ክለብ ሊመለከተው የሚገባ በጣም አስደናቂ የነበረ ተጫዋች ነበር በሜዳ ውስጥ የተመለከት ነው። አርሰናል እዚህ ጨዋታ ላይ ምንድን ነው ያስመለከተን የሚሉትን ጉዳዮች በጥቂቱም ቢሆን ማንሳት ያለብን ይመስለኛል። አሰልጣኝ ሚካኤል አርቴታ ካሰለፍነው ሳምንት የአውሮፓ ሻምፒዮን ሊግ በጣም ቁልፍ ከሚባለው ጨዋታ ከእንግሊዝ ፕሪሚየር ሊጉ ጨዋታ በኋላ አንድ በሴንተር ባኩ ላይ ቁማር ቆምረዋል። ሳሊባን ከኢንካፔ ስንጠብቅ ሳሊባን ከሞስኬራ ጋር አሰልፈው ጠበቁ። ካላፊዮሪን ያሰልፋሉ ስንል ሌዊስ ስኪሪን በዛሬው ምርጫቸው ላይ በቀዳሚነት አስመለከቱን። ከዛ ውጭ ያለው ቡድናቸው በፍጹም የሚነካ አይደለም። ይበልጡኑ ይህንኑ የተጫዋቾች አደራደርን የሚጠቀም ቡድን ነው። ዙቤሜንዲን ከዴክላን ራይስ፣ ቡካዮ ሳካ፣ ኤዜ፣ ትሮሳርድ እና ሜሪኖን ይዘው የሚገባው ቡድን በቡኑ በኩል እኔ ሚኬል ሜሪኖ የሚሰጣቸው ጥራታቸውን የጠበቁ ቁልፍ ኳሶች የምር አንድ የፊት መስመር ተጫዋች ሳይሆን አንድ በጣም ጥራቱን የጠበቀ አማካኝ ስፍራ ተጫዋች የሚያደርገውን አይነት በጣም በጣም ማራኪ የሚባሉ ኳሶችን የሚያቀብል ተጫዋች ነው ዛሬ። ይሄ ተጫዋች ጎል አላስቆጠረም፣ እርግጥ ነው ግን፣ ከጎሎች በላይ ለአርሰናል በነበሩት የሜዳ ላይ ቆይታዎቹ የሰጠው ሁሉ ነገሩን ነበረ ሁሉ ነገሩን። ሳካ ጎል አላስቆጠረም፣ እንዲሁም ተቀይሮ ወጥቷል። በሜዳ ላይ እንዲሁ ኦልሞስት 68 ደቂቃዎችን ነበር በሜዳ ውስጥ ቆይታን ማድረግ የቻለው። ቲምበር ተቀይሮ ወጥቷል። ሉዊስ ስኬሊ ተቀይሮ ወጥቷል። ከዛ ባለፈ ኤዜ የትሮሳርድ እንኳን ጉዳት ነው። ፎርስ ሰብስቲትዩሽን የምንጨምር ነበር የነበረው በኖኒ ማዱኤኬ እና ይሄ ቡድን ምንድን ነው እያስመለከተን የሚገኘው? እንዴት አይነት ማራኪ የሚባለን ቆይታን ነው እያሳለፈ የሚገኘው? አንድ ጎል ብቻ እኮ ነው እስካሁን ድረስ በአምስት የአውሮፓ ቻምፒዮንስ ሊግ መርሃ ግብሮች የተቆጠረበት እና እንዴት ነው ማድነቅ የሌለብን ይህንን ቡድን አርሰናል። ዘንድሮ ስለ እንግሊዝ ፕሪምየር ሊግ አይደለም የምናወረው ስለ አውሮፓ ሻምፒዮን ሊግ አይደለም የምናወረው። የትኛውም የእግር ኳስ ተመልካች፣ የትኛውም የእግር ኳስ ገለልተኛ ደጋፊ ሊያደንቀውና ሊወደው የሚገባ ቡድን ነው። ሊከታተለው የሚገባው እያንዳንዱን የእግር ኳስ ሳምንት በቃ በመውደድ ውስጥ ሊከታተለው የሚገባ ቡድን ነው እና በጣም በጣም ፐርፌክት ምሽት ነበር ቡድኑ ያሳለፈው በዛሬ የአውሮፓ ሻምፒዮን ሊግ ጨዋታ። ቀጣዮቹ መርሃ ግብሮች ምናልባት በዚህ ቡድን በኩል በጉጉት የሚጠበቁ ይመስለኛል ለቡድኑ ማለት ነው እና አሁን ባለበት ነባሪ ሁኔታ ቀጣይ ከቼልሲ ጋር በእንግሊዝ ፕሪምየር ሊግ ትልቅ በሚባል የለንደን ደርቢ መርሃ ግብር ይገናኛል። ቶተናምን ካሸነፈ በኋላ ነው እንግዲህ በዚህ ጨዋታ ላይ ይሄ ቡድን መርሃ ግብሩን የሚያከናውነው። እዛ ጨዋታ ላይ ምን አይነት ቆይታ ይኖረዋል የሚለው የሚጠበቅ ነው እና ይህ ጨዋታ ሲመለስ ብዙ የሚያዝናኑን ነገሮች ይኖሩታል ወይንም ብዙ እንድንጠብቅ የሚያደርጉን ምክንያቱም ከጉዳት የተመለሱ ተጫዋቾቹንም ጭምር ይዞ በዋናው ቡድን ቼልሲን የሚገጥመውን ቡድን ስለሆነ የምንመለከተው ማለት ነው። ፓሪስ ሴንት ጀርመን፣ ባየር ሚውኒክ፣ ኢንተር ሚላን፣ ሪያል ማድሪድ፣ ዶርትሙንድ፣ ባርሴሎና ባሉበት የአውሮፓ ሻምፕስ ሊግ መቶ ፐርሰንት የማሸነፍ ግስጋሴን ይዞ አሳማኝ በሆነ ብቃት እያንዳንዱን ያለፉትን አምስት መርሃ ግብሮች በማሸነፍ በጣም የተለየ ብቃት እያስመለከተን የሚገኝ ቡድን ሆኖ እየቀጠለ ነው የሚገኘው። እና አንድ ጊዜ ክሬዲት ሊሰጣቸው ከሚገቡ የፕሪሜር ሊጉ ብሎም የዓለማችን የወቅቱ ምርጥ ቡድኖች ውስጥ አንዱ የሚኬል አርቴታው አርሰናል መሆኑን የተመለከትንበት ጨዋታን ነው ዛሬ የተመለከት ነው። ይሄ ቡድን እንዲሁ ዝም ብለን ምንም ነገር ሲያሳካ የሚበተን አይነት የስኳድ ደብዝ የያዘ ስብስብ ነው ለማለት በግሌ በጣም እንቸገራለን። ከዚህ የተሻለ ብዙ ርቀቶችን ማሳለፍ የሚችል በጣም የተሻለ ጥራቶችን ጭምር ጨምሮ በተሻለ የውድድር ዓመቱን ማጠናቀቅ የሚችልበት የሆነ ታሪክ መስራት የሚችል ስብስብ ስለመኖሩም ጭምር እየተመለከትንበት ያለ ቡድን ይመስለኛል። ዛሬ በተመለከትን ጁሪየን ቲምበር ከባየር ሚኒክ ጋር በነበረ ቆይታ በመጀመሪያው አጋማሽ መቶ ፐርሰንት ነበሩ። እያንዳንዱ እንቅስቃሴዎቹ መቶ ፐርሰንት የአንድ ለአንድ ግንኙነቶችን ማሸነፍ፣ መቶ ፐርሰንት ታክሎቹን አሸንፏል፣ መቶ ፐርሰንት ድሪብሎቹን ኮምፕሊት አድርጓል፣ መቶ ፐርሰንት በያቀበላቸውን ኳሶች በራሱ ሜዳ ላይ የተሳኩ ነበሩ፣ አንድ ጎል አስቆጥሯል። ስለዚህ በጣም በጣም ፐርፌክት ነበር ማለት ነው በዛሬ ምሽት ላይ የተመለከትነው የዚህ ተጫዋች ቆይታ እና አሁን ላይ የአርሰናል ደጋፊዎች ይህንን ስሜት እንዴት ባለ መልኩ ነው የሚከታተሉት የሚለውን ጥያቄ ስናነሳ በግሌ በጣም በጣም ሰርፕራይዝ የሚያደርገኝ ጉዳይ ይመስለኛል። ባየርን ነው እያለን የምንገኘው። ባለፉት 15 ቆይታዎቻቸው 15 ግንኙነቶቻቸው ባየርን ለማሸነፍ አርሰናል በጣም የተቸገረ ቡድን እና የመጨረሻውን ጨዋታ በሁለት እኩል ያጠናቀቀ ያለፉትን አረ ጨዋታዎች ባየርን ያሸነፈበት ለአርሰናል በጣም አስቸጋሪ ከሚባሉ የአውሮፓ ቁልፍ ቡድኖች ውስጥ አንዱ ብለን ደግሞ ከፊት የምናነሳው ምናልባት በጣም ቀላል ከሚባሉ ቡድኖች ውስጥ ለባየርን አርሰናልን መግጠም እንደሆነ በአውሮፓ ሻምፒዮንስ ሊግ በተደጋጋሚ የተመለከትንበት ቡድን ነበር እና በእንዲህ አይነት ምሽቶች ውስጥ ቁልፍ ሆኖ ማሳለፍ መቻል ደግሞ አሰቡት። ከዛ ባለፈ ሃሪኬን በ90 ደቂቃዎች ውስጥ በነበረው ቆይታ ዛሬ በዚህኛው መርሃ ግብር ላይ በጣም ደካማ ደካማ ሆኖ የተመለከትንበት ነበረ እና አንድም ሙከራ ሳያከናውን የወጣበትም ጨዋታ ሆኗል። ለመጀመሪያ ጊዜ አንድም ሙከራ አንድ ሙከራ ሳያከናውን የወጣበት የእግር ኳስ ምሽት ሆኗል በሃሪኬን ታሪክ የዛሬው ምሽት። ይሄ ማለት አርሰናል እንደ ቡድን እንዴት አይነት ለባየር ሚዩኒክ ምናልባትም እድሎችን ለመሞከርም ጭምር ስፔሶችን ባለመስጠት ደረጃ በጣም ፐርፌክት ነበር ማለት ነው። የመጀመሪያውም ጎል ሲቆጠር የሌዊስ ስኬሊ የትክክለኛ ፖዚሽን ላይ ለመገኘት አንዱ በትልቁ ልናነሰው የሚገባው ርዕሰ ጉዳይ ይመስለኛል እንጂ አርሰናል በዚህ ጨዋታ ላይ አንድም ጎል ሊቆጠርበት የሚገባ ቡድን አልነበረም እና የሚገባውን ነበር የተመለከት ነው። አሰልጣኝ ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ ማዲዌኬ ባስቆጠረው ጎል ላይ በጣም ደስ ብሎኛል ብሏል። ተጫዋቾቻቸው ደግሞ ይህንን አድርጓል በጣም ጥሩ የሚባል ሞመንት ተጫዋቾቻቸው ጋር እያዩ እንደሆነ አሁን በቡድናቸው ውስጥ ጥሩ ፐርፎርም እያደረጉ ከሚገኙ ጫዎች መካከል ጭምር ስለመሆኑ እየተመለከትን ነው የምንገኘው። በየሳምንቱ የሆኑ ኮከቦችን እየተመለከትንበት የሚገኝ ቡድን ደግሞ ሆኗል። ልክ ቶተናምን ሲያሸንፉ ኤዜ የጨዋታው ልዩነት ፈጣሪ ነበረ ተጫዋች ነበር። እንዲህ አይነት ጨዋታዎች ላይ ደግሞ ስንመጣ ጎሎችን የሚያስቆጠር ቡድኑን የሚመራ ቡድኑን ወደ አሸናፊነት መንፈስ የሚወስድ የተለየ ጥራትንም ጭምር የሚያሳየን ሁሉ ነገር ያለው የሚክል እርቴታ ቡድን ለእግር ኳስ ተመልካቾች በጣም የተለየ ጥራቱን የጠበቀ ቡድን ሰርተው አቅርቧል። ይህንም ቡድን ከሳምንት ሳምንት እያዩ መዝናናት ለእግር ኳስ ተመልካቾች የቀረበ ነው ብዬ ነው የማሰበው። በገላይ ይሄ የትኛውም የእግር ኳስ ተመልካች እያየው ሊዝናናበት የሚገባ እንጂ የምንደግፈው ቡድን ስለሆነ ልንከታተለው የሚገባ ነው ብዬ በግሌ አላም። ስለዚህ በጣም በጣም የሚያስደንቅ በጥራት ደረጃ በጣም ከፍ ያለ የላቀ ቡድን ነው። አሰልጣኙ ያስመለከቱን በጣም በጣም ፐርፌክት ምሽት ነበር ለሚኬል አርቴታ ቡድን። እናያለን፣ ምን አይነት ርቀት ይጓዛል ይህ ቡድን የሚለው ጉዳይ ግን ለአርሰናል በጣም የተለየ ምሽት ነበር በሁሉም መስፈርቶች የዛሬው ጨዋታ።